ጤና ይስጥልን በመላው ዓለም የምትኖሩ ውድ የቤተ አብርሃም ሚዲያ ቤተሰቦች መንግስት ሰሞኑን አጠቃላይ የፋኖ ሚዲያዎችን በማዘጋት ላይ ይገኛል ከዚህ መካከል የኛን ሰሞኑን ስትራይክ አሰጥቶናል ማለት ነው ስለዚህ አሁን አንድ ሌላ ተጨማሪ ቫዮሌሽን ከተገኘብን ሌላ ችግር ስለሆነ ቻናሉ ስለሚዘጋ ስለዚህ እኛ እንደ አማራጭ ሌላ ሁለተኛ የቤተ አብርሃም ሚዲያ ቻናል ከፍተናል። እሱም በኮሜንት ከታች ሊንኩን ከስራ አስቀምጥላችኋለሁ እየገባችሁ ሰብስክራይብ እንድታደርጉን በትትና እንጠይቃለን ማለት ነው። ከዚህ በፊት እንደነገርኳቸው እንግዲህ ይህ ቻናል የቆሞስ አባ ጳውሊ ቻናል ነው። እሳቸው በትግሉ ውስጥ ያሉ ናቸው። በትግሉ ውስጥ በትግል ሜዳ ሆነው ነው መልእክቱን የሚያስተላልፉት ማለት ነው። ያው መንግስት አጠቃላይ ድምፃቸውን የፋኖን ድምጽ በማፈን መንግስት አሁን ልክ በጦር ሜዳ ሽንፈት እንደሚገጥመው በሚዲያም እንደዚሁ እየገጠመው ስለሆነ መንግስት እንግዲህ ያለው አማራጭ ያለው የሌለ ኃይሉን በመጠቀም ሚዲያንም በሚዲያ ያለውን ጦርነትንም ማፈን ስላለበት አጠቃላይ ድምፃችንን እያፈነ ይገኛል ማለት ነው። የእኛ ብቻ አይደለም፣ የበርካቶች የፋኖ ሚዲያዎችን እያዘጋ ይገኛል ማለት ነው። ስለዚህ እኛም መንግስት በሚሄድበት ርቀት ልክ መሄድ ይጠበቅብናል ማለት ነው። ትግል እስከሆነ ድረስ ትግል የማይሰለች ስለሆነ ምንም ፈተና ቢገጥመውም የማይሰለች ነገር ስለሆነ ስለዚህ እስከ መጨረሻው ድረስ ሁላችንም ጸንተን፣ በሚዲያም በሁሉም በማንኛውም መልኩ የፋኖን እንቅስቃሴ መከታተል፣ ፋኖን በማንኛውም መንገድ ማገዝ ስለሚኖርብን ሁላችንም በርትተን አንድ ሆነን መንግስትን መዋጋት ይኖርብናል ማለት ነው። ስለዚህ በእኛ በኩል የሚጠበቀውን ነገር ማድረግ ይኖርብናል። ሁላችሁንም ስለ ትብብራችሁ ከልብ እናመሰግናለን። እግዚአብሔር ይስጥልን።